አብዛኛው ሰው እግዚአብሔር አብሮት እያለ የሌለ ይመስሏል። እግዚአብሔርን ድምፁን እየሰማው ግን በጣም የራቀው ይመስሏል። እግዚአብሔር በጣም ቅርቡ ሆኖ ሳለ በጣም ሩቅ ግን ይመስሏል። ለምን እንደዛ እንዲሰማ እንቻለ ብለን መጠየቅ መቻል አለብን። እኛ እግዚአብሔርን ልናየው እና በሕይወታችን ውስጥ መኖሩን ለመመርመር የመረጥንበት መንገድ ችግር እኛ ክርስቲያናዊ ሕይወትን ስንኖረው የምንፈተነውን ፈተና ክርስቶስ መፈተኑ አያስደንቅም። እስኪ ያስቡት የፈተናውን መልስ የምታውቁት ፈተና ውስጥ መቀመጥ ያስደንቃል ከማስ ያዘነቀም ባለፈ ደግሞ ለምንድን ነው የሚፈተነው መልሱን ስያወቀ ተብሎ አያሰኝም። የሰይጣን ትልቁ ጥበቡ ምንድን ነው? ትጥቅ ማስፈታት። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅም። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደታች እንዲጥለን ያደርገን። የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስልናል ደ ደረጃ በላይ እግዚአብሔር የማይፈልግብን ይመስልናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁኑ ሰይጣንም ፈተናውን እያጠነከረው ነው የሚመጣ አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላት እየበረታን ስንመጣ የሰይጣንም ፈተና እየበረታ ስለሚመጣ አስቀዝ ባደርገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቀዝም። በፍጹም። ሰይጣን ክርስቶስን የፈተነውን ፈተና ነው ሰይጣን እኛንም የሚፈትነን። እውነት ያልሆኑ ብዙ ነገሮችን እውነት እንደሚመስሉ አድርጎ ማሳየት ብንሰግድላቸው እግዚአብሔርን ሊያሳጡን የሚችሉ ብዙ ነገሮችን ብንሰግድ እሱን የምናገኙ አስመስሎ ያመጣብን። እኛ ለዓለም የተሰጠንን በነገራችን አለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ይሆንነን ለማለት ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም። ክርስቲያናዊ ህይወት ያለን ሰዎች ከሆንን በዘመናችን ክርስቲያናዊ ህይወት ከህይወት መርህነት ባለፈ ህይወት ሰጪ እንደሆነ ብዙዎቻችን ዘንግተነዋል። ወይንም ደግሞ በተለምዶ ክርስቲያናዊ ህይወትን ከአንድ ዓለም ላይ ከሚኖር ህይወት መካከል አንዱ ነው ብሎ የሚቆጥረው ሰው አለ። ማለትም ልክ ዓለማዊ ህይወት ክርስቲያናዊ ህይወት እንደምንለው በንግድ ስራ ውስጥ የሚሰማራም ሰው ምን አይነት ህይወት ነው ያለው ብለን ልንናገር እንችላለን። የንግድ ህይወት ነው እንለዋለን አይደል ትምህርት በማስተማር የሚኖር ሰው ካለ ያ ሰው የምን ህይወት ነው? የማስተማር ህይወት ነው እና ክርስቲያናዊ ህይወትንም እንደዚሁ አንድ ሰው መርጦት ከብዙዎች መካከል ለጊዜው የሚኖርበት ከዛ በኋላ የሚተወው የሚመስለው ሰው አለ። አንዳንዶች ደግሞ ክርስቲያናዊ ህይወትን ከሩቆ ነው ተመልክተውት ለተመረጡና ለተቀደሱ ወይንም ደግሞ ለዛ ህይወት ተዘጋጅተው ከእናታቸው ማዕፀን ከወጡት በስተቀር ሌላው ሰው ያንን ህይወት ምንም ቢጥር ምንም ቢሞክር የማያገኘውም የሚመስለው አለ። አንዳንዶቻችን ደግሞ ክርስቲያናዊ ህይወትን ትላንትና የተኖረና ዛሬ ግን ሊኖር የማይቻል የሚመስለን ደግሞ አለ። ሌሎቻችን ደግሞ ክርስቲያናዊ ህይወትን ትላንትና የተኖረና በትላንትና ህይወት ውስጥ ባለፉት ብዙ ፈተናዎች ውስጥ ተሻግሮ አልፎ እኛ አሁን ላለንበት ህይወት ግን ዘመን ተሻጋሪ ያልሆነ ይመስለናል። ለዛ ነው፣ በነገራችን ላይ በእድሜ ክልል ደረጃ ወጣቱ የሆነው የክርስትና እምነት ተከታይ ክርስቲያናዊ ህይወትን እንደ ማፍቀሩ ያክል ለመኖር በጣም የሚከብደው ትላንትና አባቶቻችን የተፈተኑትን ፈተና እኛ አሁን እየተፈተነው ያልሆነ ስለሚመስለን፣ መሰደብ፣ መተፋት፣ መገፋት መሰቀል መሞት ነው ብሎ የሚያስብ ሰውም አለ፣ ነውም ጭምር። እና ይሄንን ሰምቶ አሁን እየኖረው ያለው ነባራዊ ወይ ክርስትና ህይወት ውስጥ ግን ገብቶ ሲመለከት እየተሰደደ አይደለም፣ በሰይፍም እየተገደለ አይደለም፣ እየተተፋበትም አይደለም፣ እየተገፋም አይደለም፣ እየተሰቀለም አይደለም እና እሱ እየገጠመው ያለው ፈተና ግን የተለያየ ነው። አሁን በወጣትነት ዕድሜ ላይ ያሉ ክርስቲያኖችን ጭምር እየገጠማቸው ያለው ፈተና በመጽሐፍ ላይ ተጽፎ የሌለ ፈተና ስለሚመስላቸውና በመጽሐፍ ውስጥ ደግሞ ተጽፎ ስለማይገኝም መፍትሄ የሌለው ስለሚመስላቸው ክርስቲያናዊ ሕይወትን ለመኖር በጣም ይከብዳል። አብዛኛው ሰው እግዚአብሔር አብሮት እያለ የሌለ ይመስላል። እግዚአብሔርን ድምፁን እየሰማው ግን በጣም የራቀው ይመስሏል። እግዚአብሔር በጣም ቅርቡ ሆኖ ሳለ በጣም ሩቅ ግን ይመስሏል። ለምን እንደዛ እንዲሰማን ቻለ ብለን መጠየቅ መቻል አለብን። በጣም ቅርብ ነኝ ያለው እግዚአብሔር ለምንድን እኛ ጋር ግን ሲሆን የራቀን ብለን መጠየቅ አለ። እና አንዳንዴ እውነት ለመናገር ሳይርቀንም ጭምር እኛ እግዚአብሔርን ልናየው እና በህይወታችን ውስጥ መኖሩን ለመመርመር የመረጥንበት መንገድ ችግር እግዚአብሔር ድምጹን ሲያሰማን አለው ሲለን ያለ፣ ደግሞ አንዳንዴ በዝምታ ውስጥ እየሰራ ድምፁን ባለመስማታችን ግን የራቀን የመሰለን ሰው ካለን እይታና አመለካከታችንን በእግዚአብሔር ስራና በሱ ህይወት ውስጥ ያለውን ነዋሪዎች ሆነልኛ መመርመር እንድንችል። እውነት ለመናገር መጽሐፍ ቅዱስን ላነበበ ሰው እና ለሚመለከት ሰው ጌታችን በዚህ በመዋለ ስጋዊ ዘመን ላይ በነበረበት ወቅት ላይ የሚያደርጋቸው ነገሮች በጣም ያስደንቁ ነበር። ለምሳሌ እኛ ክርስቲያናዊ ህይወትን ስንኖረው የምንፈተነውን ፈተና ክርስቶስ መፈተኑ አያስደንቅም፣ በጣም የሚያስደንቅ እኮ ነው። እስኪ አስቡት የፈተናውን መልስ የምታውቁት ፈተና ውስጥ መቀመጥ ያስደንቃል። ከማስደነቅም ባለፈ ደግሞ ለምንድን ነው የሚፈተነው መልሱን ስያወቀ ተብሎ አያሰኝም? የመጀመሪያው ምግብ ነው። ድንጋይና ዳቦ ይዞ እርኩስ መንፈስ አጋንንት ቀረበና ድንጋዩን ዳቦ አድርገህ እንብላው እኔም ምርቦኛ፣ ለአንተም ምርቦኛ አላለው። ጌታችን ኢየሱስ ክርስቶስ ሰው በእግዚአብሔር ቃል ነው እንጂ በምን ብቻ አይኖርም አለው። እኒህ አይነቱ መሰል ፈተናዎች በክርስቲያናዊ ህይወት ውስጥ የሚመነጩትና የሚመጡት ከምንድን ነው ሲባል ገና ከወጣኒነት ክርስቲያናዊ ህይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው፣ ቀለብ ነው፣ እህል ነው፣ መብላት ነው፣ መጠጣት ነው። እየሰማችሁ ነው። ስለዚህ ይሄንን ፈተና ክርስቶስ ትናንሾቹ የሚፈተኑትን ሳይንቅ መፈተኑ አያደንቅም፣ በጣም እኮ ያስደንቃል። ሁለተኛስ ወደ ቤተ መቅደስ አወጣው፣ ራስን ከዚህ ላይ ጣል አለ፣ በእግሮችን እንዳትሰናከል ቅዱሳን መላእክት እንደሚጠብቁ በመጽሐፍ ተጽፏልና አለ። አምላክ እግዚአብሔርን ምን አታርጋሉ አትፈታተን አለው። አይገርማችሁም? ቤተ መቅደስ አናቱ ላይ ማውጣቱ ማለት በምግብና በመጠጥ የተጀመረው ፈተና ይሄንን ላለፉ ሰዎች አለመብላትና አለመጠጣት መድረሳቸው የፈተናው ማብቂያ ላይ መቆማቸው ማሳያ ነው። ለማይበሉና ለማይጠጡ ሰዎች ቀጣዩ ፈተናቸው የሚጀምረው ቤተ መቅደሱ ላይ ነው። ከመብላትና ከመጠጣት ፈተና ተሻግረው ከፍ ወዳለ ደረጃ ላይ ደርሰዋል። እኚህ ሰዎች ግን እዛ የወጡበት ጣሪያ ላይ እንኳን ሆኖ ማን ይፈትናቸው? ሰይጣን አሁንም ይፈትናቸዋል። ክርስቶስን ሲፈትነው ያንም ፈተና ማሸነፍ ችሎ ያሸነፈው ግን እንደ መጀመሪያው ሁሉ ይሄ ፈተና እኔን አይመጥነኝም ከማለት ግን አምላካችን የተፈተነበት ምክንያት ምንድን ነው ብትሉ፣ አንዳንዶቻችን በክርስቲያናዊ ሕይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ። ይሰማችሁ? ብዙ ፈተናዎችን ስንሻገር የተወሰኑ ፈተናዎችን ያስጨነቁልን ስናልፍ የእረፍትና የፎይታ ጊዜ ይሰማናል፣ አይደል እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት ነው። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትናንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅም። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደ ታች እንዲጥለን ያደርገን። ክርስቶስ ግን ያለፋት የመጀመሪያውን ፈተና ከተሻገረ በኋላ ቀጣይ ሌላ ፈተና ሊመጣ እንደሚችል አመላካች ስለሆነ ራሱ ሁሌም ዝግጁን ያደረገ ይሰማችሁ ክርስቲያናዊ። ለዛ ነው ከፈተና ወደ ፈተና የመሻገር ብቻ ሳይሆን የዝግጅት ሕይወትም ሁሌም አለ። እግዚአብሔር እቅፍ ውስጥ እስከምንገባ ድረስ ክርስቲያናዊ ሕይወት አያቆምም። እድገት ነው። የሆኑ ደረጃዎችን ማለፉ እፎይታና ስሜት ተሰምቶት የሚያቆሙ አይደለም። ለዛ ነው የእኛ ክርስቲያናዊ ሕይወት የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስልናል። ከዚህ ደረጃ በላይ እግዚአብሔር የማይፈልግብን ይመስልናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። እኛ ስለ ራሳችን ከምናውቀው እውቀት በላይ እኛ ስለ ራሳችን እንደርስበታለን። በን በክርስቲያናዊ ህይወታችን ከምናስበው በላይ እግዚአብሔር ያውቀናል። ልንደርስበት የምንችለውን ልናድግበት የምንችለውን ማለት ነው። ለዛ እኮ ነው ለሁሉም ሰው መንግስተ ሰማያት መግባት የሚችለውን ርስቱን አዘጋጅቷል። ማለት ሰው አድጎ ሰው በክርስቲያናዊ ህይወቱ ጠንክሮ የት እስከ መግባት ደረጃ ይደርሳል ማለት ነው። መንግስተ ሰማያት መንግስቱን ለመውረስ እስከሚችል ደረጃ ማደግ ይችላል ማለት ነው። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ከእግዚአብሔር ጋር አብረው ለመኖር በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ህይወት ላይ መሳተፍ ስለጀመሩ እና ስላሉ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁኑ እኛ በክርስቲያናዊ ህይወታችን ልናድገው በመረጥነው ልክ እና መጠን ሰይጣንም ፈተናውን እያጠነከረው ነው የሚመጣው። ለዛም ነው በነገራችን ላይ አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላችሁ? አንዳንዶቻችን እየበረታን ስንመጣ የሰይጣኑን ፈተና እየበረታ ስለሚመጣ ምን የማድረግ አማራጭ ይታይብናል? ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ህይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም፣ በፍጹም ሰይጣን ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል ስንቀዘቅስም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባል የሚያደርገን ሰይጣን በክርስቲያናዊ ህይወት ላይ በጣም ብዙዎቻችን ክርስቶስን የፈተነውን ፈተና ነው። ሰይጣንኛ ነው የሚፈትነን። እውነት ያልሆኑ ብዙ ነገሮችን እውነት እንደሚመስሉ አድርጎ ማሳየት፣ ብንሰግድላቸው እግዚአብሔርን ሊያሳጡን የሚችሉ ብዙ ነገሮችን ብንሰግድ እሱን የምናገኙ አስመስሎ ያመጣብንም። ክርስቲያናዊ ህይወትም ፈተናዎቹ እንደዚህ ናቸው። በየዘመኑ ሊለዋወጡ ይችላሉ። በየዘመኑ ፈተናዎቹ እድገታቸው በጣም አድርገው ከፍ ሊሉ ይችላሉ። ስለዚህ እነዛን ፈተናዎች ማወቅ፣ እነዛን ፈተናዎች እንዴት ልናልፋቸው እንደምንችላቸው ትኩረት አድርጎ መማሩ እንደ አንድ ክርስቲያን ደግሞ ይጠበቅብንም። መንፈሳዊ ለሆነ ፈተና ክርስቲያኖች መፍትሄውም መንፈሳዊ የሆነ መፍትሄ ክርስቲያናዊ ለሆነ ፈተና መፍትሄው ክርስቲያናዊ የሆነ መፍትሄ ነው እንጂ ሌላ ውጫዊ መፍትሄ ልታመጡለታችሁ። ይህንን በደንብ አድርገን ሁላችንም መረዳት መቻል አለብን። የሰይጣን ክፋትና ጭካኔው በነገራችን ላይ በጣም ነው የሚያስገርማችሁ። ክርስቲያኖች ስንወድቅ የሚያዝን አይደለም። እንደ ቅዱሳን ሰይጣን ስንደክም ዛሬ ደክመዋል ልተዋቸውና ነገ ሲበረቱ ጥላቸዋለሁ የሚልም አይደለም። በወደቅንበት እንዳንነሳ በተሰበርንበት ተጠግነን እንዳንቆም ነው የሚፈልገው ለምን መሰላችሁ ጥቂት ልናደርጋት የምንችላት የመንገድ አገድም ሆነ የመዳ ለክርስቲያናዊ ህይወት ጥረት እግዚአብሔር አጋዥ አድርጎ ሊያቆመን እንደሚችል ስለሚያውቀው ከተኛን እንዳንነሳን የሚፈልግ የሚፈልገው ለዛ ነው ክርስቲያናዊ ህይወታችን የኛ በጣም ከባድ እየሆነብን የመጣው ነገሮችን ልናይበት የምንመርጥበት ሁኔታ ማለት ነው ክርስቲያኖች ፈተናዎችን የሚያዩት ከእግዚአብሔር ሊያርቃቸው በሚችል መንገድ ሳይሆን፣ ክርስቲያኖች ፈተናዎችን የሚያዩት ወደ እግዚአብሔር የሚያቀርባቸው መንገዶች ናቸው አብለው ነው። ክርስቲያኖች በሚገቡባቸው ፈተናዎች ውስጥ እግዚአብሔር የለም ብለው የሚያምኑ አይደሉም። በሚገቡባቸው ፈተናዎች ግን እግዚአብሔርን እናገኘዋለን የሚሉ ናቸው። ክርስቲያኖች በሕይወታቸው ውስጥ ከእግዚአብሔር ሊያርቃቸው የሚችለው ፈተና በሙሉ ወደ እግዚአብሔር ሊያቀርባቸው የሚችለው ፈጣኑ መንገድም እንደሆነም ጭምር ያቀርባሉ። ለዛ ነው ስቅለት፣ መሰደድ፣ መሰቃየት፣ መንገላታት አሁን በህይወታችን እየገጠመን ያለው ፈተና በሙሉ እንደው ለአንድ ቀን ሁሉም ከኛ ቢርቅ ከእግዚአብሔር ምን ቀርብ ይመስላችሁ? አይገርማችሁም? እነዚህ ፈተናዎች ባይኖሩብን ኖሮ ቆመን ራሱን አንጸልይ። ሰዎች ይኮነንኝ ተለመነን ብለን እግዚአብሔርን እንማጸን ፈተናዎቹ የመጡብን ችግሮቻችን ወደ ህይወታችን እሚገቡም ጭምር የእግዚአብሔር ፈቃድ የሆነው አንዳንዶቻችን ያለዚህ ወደ እግዚአብሔር መቅረብ ስለማንችል በፈተናዎቹ የሳበን እግዚአብሔር። ፈተና አልባ ሆነን ስንኖር ደግሞ እሱ ጋር እንድንጸን ያደርገን። ለዛ ነው ቅዱሳን በሚፈተኑት ፈተናዎች ሁሉ እግዚአብሔር ይመስገንልኝ። ከባድ ይመስላል አደለም። አስባችሁታል? በጣም አሁን እየፈተነን ሁላችንም ባለው በህይወታችን ውስጥ ያ ፈተና በየዕለት ተዕለት ህይወታችን ውስጥ የሚያመጣው ተጽዕኖ ቀላል አይደለም። በዛ ሁሉ ውስጥ እግዚአብሔርን ማመስገን ከባድ አይደለም ነው አይደለም? በጣም እስኪያስቡት ጠዋት ላይ ተነስታችሁ እግዚአብሔርን ሊያደርግላችሁ የምትፈልጉትን ከመፀን ላይ ተገተን አቁመን ስላረክልኝ ሁሉ አመሰግናለሁ ብለን መውጣት ዕለት ውሏችን ላይ የሚያስተማምኑ ለምን ይመስለናል? እንፈራለን ታውቃላችኋል። ስላልነገር ነው የማያደርገው ፈተና ውስጥ መሆናችንን ስላላሳሰብ ነው የሚረሳን ስለሚመስለን፣ ከምናመሰግነው ይልቅ ስላደረገልን ነገር ሁሉ፣ ስለደመጣብን ነገር ሁሉ ማማረርና መለመን ላይ በጣም እንሳባለን። እርግጥ ነው እግዚአብሔር አባት ነው፣ መለመኑ መማፀኑ ጎሎኛልና አውጣኝ ብሎ ከፈተና መጥራቱ የተገባ ነው። በዛ ሁሉ ውስጥ ግን እንድናልፍ መፍቀዱና ሳንጠፋ ደግሞ መገኘታችንስ የሚያስደንቅ ነገር አይደለም፣ በጣም የሚያስደንቅ ነገር ነው። አንዳንዶች በገቡባቸው ፈተናዎች ውስጥ የሚደነቋል። እሳቱ ውስጥ ሆነው እየነደደባቸው ራሱ ስላልበላቸው የሚደነቋል። እንዲህ አይነቶቹ ለመሆን እግዚአብሔር ይርዳል። አንዳንዶቻችን ደግሞ እሳቱ ውስጥ ሆነ። በፈተናዎቻችን ውስጥ ማለት ነው፣ ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ አውጣኝ የምንለው ገና ለገና እሳቱ ምን ያደርገኛል ብለን ስለምንፈረን ካቆመን እንዳይበላን ማድረግ እግዚአብሔር ይሰናዋልን ነው። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች፣ እያንዳንዱ የሚገጠን በክርስቲያን ህይወታችን ውስጥ ያለው መሰናክል ውስጥ ህይወትን የሚሰጥ መስቀል ነው፣ ወደን ፈቅደን ስረን ከምናመጣው ፈተና ውጭ ማለት ነው። አሁን እኛ እየተፈተን ነው ያለው ህይወት ከምን የመጣ ይመስላችኋል? አምልኮተ እግዚአብሔር በጸናበት እውነት እግዚአብሔርን በልባችን ሙሉነትና በስራችን እያንዳንዳችን እንቅስቃሴ በማመናችን ምክንያት የመጣብን የክብር ፈተና ነው። እኛ አብዛኞቻችን እኮ ላይሆን ይችላል እግዚአብሔርን እውነት በአፋችን እና በውስጣችን እናመልኳለን በሚለው ህይወት ውስጥ እየተመላለስም ነገር ግን ምናልባት ስራችን ያንን የማያገልጽ የማያሳይ ሊሆን ይችላል ወይ አስተሳሰባችንም ሊሆን ይችላል አልያም ማነጋገራችን ሊሆንም ይችላል። ከዛም ከፍ ሲል ድርጊታችን ማለት ነው። ስለዚህ ፈተናዎቹ ከነዚህ ሁሉ ቅኝቶች የመነጩ ሊሆኑ ይችላሉ። ከእግዚአብሔር የመጡት ፈተናዎች ግን ለክብር ናቸው። ከእግዚአብሔር ሊመጡ የሚችሉት ፈተናዎች ግን በፍጹም ለሐሳር፣ ለውድቀት ያንን ሰው ክርስቲያናዊ ህይወቱን ለመኖር ካለው ሊያወጣውና ሊያሰናክለው ሊሆን የሚችል የለም። ለዛ ነው እግዚአብሔር አምላክ ፈተናዎችን ሲያመጣ አብረው የምንችልበትንም ጥንካሬ ያንን ፈተናዎችን ልናልፍበት የምንችለውን ቀዳዳና መንገድም ማን ያዘጋጀው? እግዚአብሔር ያዘጋጀው። ክርስቲያናዊ ህይወት እኒህ ሲኖር፣ ውጤታማነት ያለው ትርፋማነት ያለው በውስጡ ለሚኖሩትን ሰዎች እነሱ በእግዚአብሔር ብርሃንነት ውስጥ እየታዩ በእነሱ ብርሃን ውስጥ ደግሞ ሌላውንም ደግሞ ወደ እግዚአብሔር የሚስቡ ለመሆን የታደሉ ሊሆኑ ይችላሉ። አሊያ ግን እንደዚህ አይነቱን ህይወቱን ለመኖር የማንመርጥ ከሆነ ክርስቲያናዊ ህይወቱን የምንኖረው እኛው ራሳችን ልንፈልግ በምንፈልገውና ልንኖረው በመረጥ ነው። ግን ከሆነ ብዙ ህይወታችን ውስጥ እግዚአብሔርን አናየው። እኛ ለዓለም የተሰጠንን፣ በነገራችን ለዓለም የተሰጠንን ዓለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ሆነን ለማለት ነው። ስለሚመጣብን ፈተናዎች በሙሉ የምንደነቅ ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም። ክርስቲያናው ህይወት ያለን ሰዎች ከሆነ አለም ውስጥ ገብተን የምንኖር ሰዎች ክርስቲያናው ህይወት ውስጥ በመኖራችን ምክንያት አለም ልትፈርድብን የምትችለውን ፍርድ በሙሉ ስለፈረደችብን፣ የምንፈራ የምንደነግጥ፣ የምንሳቀቅ መሆን የለብንም። እግዚአብሔር እውነት ብርታቱን ጽናቱን በሁላችን ይሰ እንዲህ አይነቱን ህይወት ያስፈልገን። እኛ አሁን የምንኖርበት ዓለም ላይ ሞትን እንደምታበጣብን እያወቅን ህይወትን የምንፈልግ ሰዎች አለን። እንደምታጠፋን እያወቅን እንድታድነን እንጠብቃታለን። አለም እንደምታከስረን፣ እንደምታ እያወቅን ነገር ግን ታተርፈናለች ብለን እናውቃለን። ምን ማለት ነው በሌላ አገላለጽ ጌታችን ከእናንተ መካከል ማን ነው ስንዴ ዘርቶ ኮሽም የሚያነሳው ብሏል አይደል ክርስቲያናዊ ህይወትን በመኖር ውስጥ ዓለም ልትሰጠን የምትችለውን መልስ እንዴት አድርገን መገመት ያቅተናል እንዴትስ አድርገን መወቀስ ይሳነናል ሁላችንም እዚህ ዛሬ ጥሎን ያለ በጣም ብዙ ፈተና የጣሉን ዛሬ ነው እንጂ ነገ ብቻ አይደለም የሆነ ቀን ላይ ፈተናዎቹን ተጋፍጠን ከእግዚአብሔር ጋር ለማለፍ ከሞከርን ከጣርን ጥቂቱን ነገር ለእግዚአብሔር አምላክ ለማድረግ ያቅማችንን መሞከር ከቻልን እግዚአብሔር ምን ያደርጋል ማለት ነው? ያስነሳል ማለት ነው። አምላካችን ቅዱስ እግዚአብሔር የተማማርነውን ሁሉ በልቡናችን ሰሌዳ ይጻፍልን፣ የተማርነውን ለህይወት ያድርግልን። በስብሃት ለእግዚአብሔር።